ትክክል እንድትናገር አልፈልግ ችግሯን ንገረኝና የሚፈታውን ችግር ደግሞ በየትኛው ነገር እኔ መፍታት አልፈልግም ምንድን ነው እኔ ምንም መፍታት አልፈልግም የምር ብሩክ የምንላህ ነው ካለኒ ታስቡልኝ ከሆነ ነው አልፈልግም፣ በቃ ወይስ ከኔ ጋር መለያየት ነው የምትፈልገው? ወደ አዲስ አበባ እሄዳለሁ። ምን ማለት ነው? እኔም ለማን ትተህ ነው የምትሄደው? ለምን መጣን? ለምንድን ነው ተለያይተህ የምንሄደው? አይ በጣም ጉርምስና እያጠቃ ነው፣ እኛ ላይ እያሳየ ነው። እሷን ግን ሰላም፣ ሰላም፣ ሰላም ውድ እና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እኔ በጣም ደናኔ፣ እግዚአብሔር ይመስገን። ዛሬ እንግዲህ መጥቻለሁ ማለት ነው። ትንሽ ደብሮኛል፣ ግን ደግሞ ምንም ማለት አይደለም። አንዳንዴ እንደዚህ አይነት አለመግባባት ይፈጠራል። ያው ብዙዎቻችሁ ትናንት በተለቀቀው ቪዲዮ የደነገጣችሁ ሰዎች አላችሁ፣ ግን አምናለው ነገሮች ይስተካከላሉ። ምክንያቱም ከዚህ በፊት በጣም ብዙ ማለፍ የማንችላቸውን ነገሮች አልፈን እዚህ ደርሰናል እና ይህንንም ማለፍ አይከብደንም። አንዳንዴ እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ለምን ደግሞ አይባልም። አንዳንዴ የአለመግባባትም ግጭቶችም ብዙ ነገሮችም በእንደዚህ አይነት ሁኔታዎች ውስጥ በግርግር ውስጥ ብዙ ነገር ይፈጠራል እና ያው እኔ አላስተዋልኩትም በሰዓቱ የሰርግ ቦታ ነው። ማንኛውም ሰው ያጎርሳችኋል፣ ትጎራረሳላችሁ ሰርግ ቦታ ላይ ሲሆን እኔ በጣም ብዙ በዙሪያ ያሉ ብዙ ሰዎች ነበሩ። እንግዲህ ከነዛ ውስጥ ክስተት ሆኖ እንደ አጋጣሚ ተገጣጠመ ነው እንጂ ይህን ያክል ምን የሚጋነን ነገር አልነበረውም። ብሩኬ ግን በጣም አጋኖት ምናምን ተናዶ ተበሳጭቶ ማይሆን ነገሮችንም ተናግሮ ምናምን ትቶኝ ሄዷል እና ያው ስልኬንም አያነሳም። ዛሬ መጣሁት ብቻዬን ሳይሆን ደውዬላቸዋለሁ፣ ለወንድሞቹ ለመለኛውም ሀብትሽም ደውዬ እነግራቸዋለሁ። ምክንያቱም በቃ እኔ እንጃ አልጠበቅኩም። እኔ የሄድኩት እነሱን ብዬ ነው፣ የመላኩን ሰርግ ለመካፈል ነው የሄድኩትኝ እንጂ ከብሩኬ ጋር ልጣላበት አይደለም የሄድኩትኝ። እና ያው እነሱን ይፈራቸዋል ብዬ አስባለሁ፣ እነሱን ያስረዱታል ብዬ አስባለሁ። እና እዚህ ካለው አይቀር የሆነ ነገር በተፈጠረ ቁጥር ያው እነሱ ስለሚረዱኝ፣ ሀብትሽም በጣም ነው የሚረዳኝ መላኩም እንደዛው። እና እነሱን ባወራቸው ይረጋጋል ብዬ ስላሰብኩኝ ነው ነገሮችን ለማጋጋል ወይም ደግሞ ለማባባስ ብዬ አይደለም። እነሱ ጋር ደውዬ የነገርኳቸው ግን ቢያንስ እንዲያስረዱት ነው። ምክንያቱም እኔ ሰርግ የሄድኩት እነሱ ቤተሰብ ውስጥ ነው። አንዳንዴ እነሱም ዘመድ ሊሆን ይችላል፣ አላቅም ስለ ልጁ ምናልባት ሀብትሽም መለኛውም ሊያውቁት ይችላሉ። ከፊት አካባቢ ስለነበርኩ ታያለሁኝ። እና ሜይ ቢ አይተው ከሆነ ልጁንም ሲያጎርሰኝ አይተው ከሆነ እንዲያስረዱት ብዬ ነው ደውዬ የጠራዋቸው። ያለውበትንም ነግሬያቸዋለሁ። ከዛ ብሩኬ ጋር ደውለው የኔን ስልክ ስለማያነሳ እሱ እነሱ ደውለው እንዲያወሩ ታደርጋለሁ። ምክንያቱም እዚህ ካለን አይቀር ቢያንስ መመከር አለብን ብዬ አስባለሁ። ትናንሽ ነገሮች እያጣሉን በጣም እኔ እያስጠላኝ ስለሆነ መመከር አለብንና ትንሽም መቆንጠጥ አለብን መቆጣት አለብን ብዬ አስባለሁ። የሚቆጣን ጠፍቷል መሰለኝና ለዛ ነው መለኛውንና እና ሀብትሽን የጠራዋቸው ዛሬ ምክንያቱም እኔ እንጃ አላሰብኩትም። እንደ አይነት ጭራሽ እኔ የደስታ ቀን ነው ደስታ ለመካፈል እንጂ እንደዚህ አይነት ነገር ይከሰታል ብዬ አላሰብኩም እና ብዙዎቻችሁ የራሳችሁን ግምት፣ የራሳችሁን መላምት፣ የራሳችሁን አስተያየት እየሰጣችሁ ነው። ያው ልክ ናችሁ እናንተ እና ያው እኛ ጋር ያለውን እውነት ወይም እኔ ጋር ያለውን እውነት ደግሞ እኔ ነኝ የማውቀው። ምክንያቱም እኔ የተለየ አቴንሽን ፈልጌ ከዛ ሰው ጋር መቶ ሲያጎርሰኝ ምናምን፣ የተለየ አቴንሽን ፈልጌ ወይ ደግሞ ከብሩኬ ጋር ለመጣላት ወይ ደግሞ የሆነ ነገር አስቤ አይደለም እንደዛ ያደረግኩት፣ ምክንያቱም ሰርግ ነው የኛ ሀገር ባህል ደግሞ ባህላችን በራሱ በመጎራረስ ያምናል፣ እና ትልቁም ትንሹም እናትም አባትም ወንድምም እህትም ጓደኛም ዘመድ አዝማድም ያጎርሳቸዋል። በተለይ ደግሞ በእንደዚህ አይነት የደስታ ቀን ደግሞ ትጎራረሳላችሁ እና እኔ ጋ ይሄን ያክል የተለየ ትርጉም አልሰጠሁትም ነበረ። ብሩኬ ግን በጣም የተለየ ትርጉም ሰጡታል። ምናልባት ስለተሰማህ ነው እና ይቅርታ ይቅርታ ልሃለው። ይህን ቪዲዮ ስታየው ስትመጣም ደግሞ እንግዲህ መለኛውና ሀብትሽን ፈርተህ ብቻ ሳይሆን የምር ከልብህ አምነኸኝ ከልብህ ይሆናላ ለነገሮች ኬርለስ ሆነ ከልብህ እንድትታረቀኝ እንጂ የምፈልገው ወይ እነሱን ፈርተህ ምናም እንዲሆን አልፈልግም። እኔ ላስፈራራህም አይደለም። በወንድሞች በጣም እንደምትወዳቸው፣ እንደምታከብራቸው ትልቅ ቦታ እንደምትሰጣቸው አውቃለሁ። ለቤተሰብህ ያለውን ቦታ ያለህን ክብር ያለህን እኔ እንጃ ፍቅር እኔ ተናግሬ አልጨርሰውም። ለዛ ትንሽ ስለምትፈራቸው ቢያንስ ሲያስረዱህ እንድትረዳኝ ብዬ ነው እነሱን የምጠራቸው እና ያለውበትን ነግሬያቸዋለሁ። መተው ደግሞ ያለውን ነገር ነግራቸዋለሁ። ቪዲዮን አይተውታል ብዬ አስባለሁ። እኔም ማታ አውርቻቸዋለሁ። ሀብትሽንም እነግሬዋለሁ ለመለኛውም፣ እንደዛ እና አይዞች ተረጋጊ፣ ችግር የለውም፣ ነገሮች ይስተካከላሉ፣ እንደዚህ ነው ያለ ነው ምናምን አሉኝ። ያው እነሱም ከህይወት ኤክስፔሪንሳቸው ማለት ነው እና እስኪ እንግዲህ ይምጡና እንጠብቃቸው እና ደግሞ እነሱ ለብሩክ የሚሉትን ነገር ያው እንዲደውሉለት ነው ማደርገው እዚሁ መተው እንዲደውሉለትና እንዲጠሩት ነው ማደርገው እዚሁ፣ እናንተ እየሰማችሁ ማለት ነው። እናንተ እየሰማችሁ እንዲደውሉለት ስለምፈልግ ስትመጡ ትደውሉለት ታላችሁ ነው ያልኳቸው። ቀድመው እንዳይደውሉለት ማለት ነው። ምክንያቱም እናንተ መስማት አለባችሁ። በእናንተ ፊት ነው መጥቶ እንደዛ ያወራው የተናገረውን በእናንተ ፊት እስከሆነ ድረስ፣ ወንድሞቹም ደግሞ መጥተው እናንተ ፊት ሲደውሉለት ሲያወሩት እያንዳንዱን ነገር የምትሰሙ ይሆናል። ከዛ ነገሮችን በመነጋገር እንፈታቸዋለን። እሺ ቤተሰባት፣ ትጨነቁ። ብዙ የተጨነቃችሁ ሰዎች አላችሁ፣ ግራ የተጋባችሁ ሰዎች አላ ላችሁ በጣም ይቅርታ ስላስጨነቅ ናችሁ። እንግዲህ የህይወት ፈተና ይህም አንዱ የህይወት ፈተና ነው፣ ግን ይታለፋል። ቤተሰብ አብራችሁ ይሁኑ፣ እንጠብቃቸው። ቸጋው ባንተ ላይ ባንተ ላይ ይደደባሉ ባንተ ላይ ይታሰባሉ ባንተ ላይ ይደደላሉ ባንተ ላይ ስታመምም

እንዴት ሰላም በሏቸው እና ሰላም፣ ውድ ቤተሰቦቻችን እንዴት ናቸዋለን? እግዚአብሔር ይመስገን። ዛሬ እንግዲህ አይ እኔ ጠርታናለች ማለት ነው። መተናል ከወንድሜ ጋር ከመከታው ጋር መሀል እናረጋለች፣ ማንም እንዳይነቃ እነዚህ ወደ ነው። ሰላም በላችሁ። ሰላም ሰላም፣ እንዴት ናችሁ? ደስ ብሎኛል በመምጣቴ በአጋጣሚው ማለት ነው እንግዲህ ደስ ብሎኛል። እኔም ደስ ብሎኛል። አክብራችሁ ስለመጣችሁ ና ያው ያሉትን ነገሮች ስነግራችሁ ሁለታችሁም ተረድታችሁኛል። ትናንት የተለቀቀውን ቪዲዮ አይታችሁታል። በጣም ብዙ ቤተሰብ ደንግጧል። አልጠበኩም። ያው ያንተን ሰርግ ለመካፈል ነው ደስታ ለመካፈል የመጣውት ሁላችንም ልክ እንደዛው ነው እና እዛ መሀል በተፈጠረው ነገር ደግሞ እኔና ብሩኬ መሀል አለመግባባት ተፈጥሯል። ና እኔ ልጁ ዘመዳችሁ ይሆናል ብዬ አስባለሁኝ። ግን እሱ ሊረዳኝ አልቻለም። ነገረው አልተረዳኝም። በጣም ጮሆብኝ ምናምን በማውራት ራሱ ልንግባቡ አልቻልንም። እና ቪዲዮ እንዳያችሁት ከዛም በኋላ ስልኬን አያነሳ እንደነገርኩ ከ አላወራንም። እና እንድታስረዱት ነው አሁን የጠራችሁ ማለት ነው። ምንም ሊረዳኝ አልቻለም። እኔ እና ቢያንስ እናንተን ይሰሟቸዋል ብዬ አስባለሁ። ሲቀጥል ደግሞ ያን ሰው ዘመዳችሁ ይሆናል ብዬ ስላሰብኩኝ የኛ ሀገር ባህል ደግሞ መጎራረስ ምናምን ያለ ነው እና ለዛ ነው የጠራኋችሁ ዛሬ ማለት ነው። ጀምር። እንዴት? አሁን በሰርግ ላይ አጎረስት ተጎረሽ የሚባል ነገር የለም። እንደገና ምን ችግር አለው? ፍቅር ነው ነው ያውም በእኔ ደስ እንዲ ሆነ እንጂ የሚገባው ደስ ሊል ሆነ የሚገባው። አይ እሱ ሌላ ነገር ነው ማለት አንዳንዴ ሰው ሰዎች ላይ እኮ በምታያቸው ሪያክሽኖች አንዳንዴ የሆነ የተለየ ነገር ይፈጥሩ በኋላ እሱ ደግሞ የሆነ እኔና ልጁ ላይ እንዴት እንደታየው አላውቅም። የሆነ የተለየ ትኩረት ነው እየሳበው እና አላውቅም እኔ ብዙ ሰው አጉርሶኛል ሰሞኑን። ይመስለኛል የሆነ ሰው ያሳየው ይመስለኛል። አይደለም አይደለም፣ አይቶን ራሱ ቅናት ነው። አትወሰድም፣ ይህን ሰርግ እያየ የእነሱን ሰርግ ስንጠብቅ እንደገና ትወሰዳለች ምናምን ሌላ ሰርግ ጀመረ። አልሰማሁም እኔ በጣም ደነገጥኩኝ በሰዓቱ ማለት ነው። እና እሱም ደግሞ ደብሮታል። እንደዚህ ሲደብረው ማየት ደግሞ ያስጠላል። በጣም ቆቀንጦ ነው የሚደብረው አንቺ ለምን ታስቀኘዋለች? እንደ እኔ ኖርማል ነው ብዬ አስቤ ነው። ማለት ያው ማንኛውም ሰው ያጎርሳቸዋል አይደል? እንደዛ አስቤ ነው። እና አንቺ ያው በንጹህ ልብሽ ነው፣ እሱ ደግሞ ስለሚወድሽ ሊቀና ይችላል። አንቺን በክፉ እንዳታይበት ገብቶሻል? እዛ ነው። እና ያው የሚቀናውም ስለሚወድሽ ነው። የሚወደው ሰው ደግሞ ይቀናበታል። መሆኑ የለበትም ግን ይህ መቅናት ምናምን አንቺ አለበት ክፉ ቅናት አይደለም። ድብድብ እንኳን አልደረስንም፣ ግን ያው በሰዓቱ ትንሽ ተጨቃጭቀናል። ስልኬንም አላነሳልኝም ተናዶ ነው መሰለኝ እና ደእኔ በታላቅነት ተፈቷል ብዬ ገምቻለሁ። እኔም ለዛ ነው የጠራሁት። እናንተ ጋር መፍትሄ አይጠፋም እና ደግሞ ብዙ ጊዜ እንደዚህ ዐይነት በቃ አለመግባባቶች ይፈጠራሉ እኛ መሀል እና ምንም ልናቅበት አልቻልም። ብዙ ጊዜ ማለት ነው። በጣም ብዙ ሰው እራሱ በእኛ ምክንያት እየተጨነቀ ነው። ምንድን ነው መቆንጠጥ ነው መመከር ነው ያለብን? በጠረባ ልጆች ስለሆኑ መመከር ይሻላል።

ያው እስቴፑን ጠብቀን ነው እኛ ቤት ውስጥ ስናድግ ስርዓታችን፣ አሁን ስርዓታችን ይዘን ነው የምንሄደው። በዚህ ሰዓት ተብሻል ትንሽ እንትን ያለ ይቆነጠጣል። ከዛ በኋላ ባርጩሜ ከዛ በኋላ ነው በፌሮ ከቁንጥጫ አላለፍንም፣ እስካሁን ስለዚህ ችግር የለውም። እናንተ ደንደዚያ ሁኔታ መገመትም ማየትም አልፈልግም። አንደኛ የደስታ ቀን ነው አይደለም? በዛ ልጅ መቁረስ ደስ የሌለው ይገባል። እኔ እንደማስበው ያለ ችግር የለውም እኔ እንደማስበው ማለት ነው። ኧረ ደግሞ አይቻታለሁ እንጂ እንዲህ እኮ እያዩዋቸው ነው። በዓይነ ቁራኛ ምናምን እያልኩ እያየሁ ነው። እሱም ሲጀመር ቀልድ ነው። አይቻቸዋለሁ። እኔ ደግሞ አይቻቸዋለሁ ሁሉ እንደሁም ከእነሱ ጋር ነበርኩ። የቱ ጋር ሄደሽ ነው? ቆይ ሳይሆን እሱ ነው። አዎ በቃ አድናቂም ሊሆን ይችላል። እኔ እንደማስበው እንደዛ ሊሆን ይችላል። ያው በእኔ ዚ ነገር አስበው አይደለም በእርግጥ አይነት አዩ ምናልባት አንዳንዴ ይሆናላ የምትወዱትን ሰው ወይ ሌላ ሰው እንት ሲንባችሁ እንዳላችሁት ሊሆን ይችላል። እኔ እናሱ ደግሞ የመጀመሪያ ስንገናኝ ራሱ በጉርሻ ነው። እናንተን አላስተምራችሁ ብዬ ነው በእኔ ይብሳል። አረ ቀናት ከቤቱ ነው ታዲያ እያየው ነበር አለ። አንተም ያው ቀን ስለሆነ ብቻሽን ስትወይ ብቻሽን ሆነሽ እንደዚህ ሌላ ነገር ውስጥ ገብተሽ ቢሆን በሰዓቱ ውስጥ ብዙ ሰው ነበረም። ሁሉም እያየሽ ከሆነ ምን ችግር? ሁሉም ባለበት ስለሆነ ችግር የለውም። አንተ አንተ ወይ ሀብትሽ እንድትደውሉ ነው የፈልቀ ነው አለምን እኔን ስልክም እያነሳልኝ አይደለም አንደኛ ነገር፣ ሁለተኛ እናንተ ደውላችሁለት ጠርታችሁት አሁን እንዳለው አትንገሩት፣ ከዛ እዚህ እንድታስረዱት ነው የምፈልገው፣ እንድታስረዱት ነው የምፈልገው። ምክንያቱም ዘመዳችሁ ሊሆን ይችላል ያ ልጅ አይታወቅም። እርግጠኛ ከዘመዱ ጫ አይመጣም ነው። ለዛም ብዬሽ ነው፣ አንድ ማጉራስ እኮ ምንም ችግር የለውም፣ ሌላ ነገር አይሆን እንጂ እሱ ደግሞ አወራሩም ንግግር ሙሉ እንዳለ የሆነ የተለየ ነገር ምናምን ቢያደርገው ነው የሚመስለው። እና እኔ ግራ ስለገባኝ እሺ ተረጋጋም ናሁን ለማለት ሞከርኩኝ፣ ግን ወፍ አይቸዋለሁ እኔ ደግሞ ሌላ ነገር አስቦ ነበር ይመስለው። ይሄን አልካመረረውማ። እስቲ ደውልለት። ስርኩን ዘቅቶታል። መላኩም አለበለው አይፈራም። በቃ እንደዛ ስትለው ነው የሚመጣው።

ለሰው ልጅ ሪስፔክት አለን። ችግር የለውም። ይሰማናል ሁሉ ነገር ሊፈታ ይችላል። ደስ የሚለው ብታጀራ መሆናችን። የምር እኔ አሰብኩኝ ቤት ራሱ ሆኜ አሰብኩኝ። አሁን ሌላ ቦታ ሆነን ሰርግ ሄደ እንደዚህ አይነት ኮንዲሽን ተፈጥሮ ቢሆን እንዴት ነው የማስተካክለው? አልኩኝ። አሁን የሆነ ነገር ስለተፈጠረ እናንተ ጋር ውጭ መጣሁኝ፣ እናንተ ጋር ደወልኩኝ፣ ምናምን እናንተን አወራሁኝ። ግን ሌላ ቦታ ሆነም ቢሆን ከዚህ በፊትም ችግሮቻችን እየሰፉ ምናም የሚሄዱት የሆነ በመሀላችን አጠገባችን አንድ የተሻለ ተለቅ ያለ ሰው ባለመኖሩ ምክንያት ነው እና ብቻ አላውቅም። ከዚህም በኋላ እናንተ ግን እስከ መች ነው እሷን ሆናችሁ ቀሪ እስክናድግ መች ነው እሺ የምታርጉት? እነሱ ጋር የሚ እነሱ የሚያድጉበት ቀን ራሱ ናፈቀኝ ናፈቀኝ። እናንተ ናችሁ እኮ እንደ ልጅ እያያችሁ እንጂ ትንሽ ቦታ እስክንለቅ ነው እኮ ልጆች የምትባሉት። እኔ ያስኩኝ ሀብቴ ይይዛል፣ ከዛ በኋላ አድጋችኋል። እስከዛ ድረስ ግን ልጆች ነና ልጆች ናቸው ብዬ ነው የሚያስበው። በአእምሮ ደግሞ መብሰል አለባቸው እሱ ነገር ይቀረናል። እኔ ባሞላቃቸው እንኳ ያው ትንሹ ስለሆኑ እና ታዲያ እንደዚህ ብላቸው በቃ አሁን ታላሉ ዛሬ እኔ አዲስ አበባም ስንሄድ

ቅኝ በመኖር የደበረት ነው። ምን ማለት ነው? ምን ማለት ነው? ምን ማለት ነው? እሱ ማግኘት ስማኔ እያለው እንደዚያ እግር እንድትናገር አልፈልግም። ብዙ ነገር አለ፣ ማላውቀው ነገር አለ

እኔ ብዙ ነገር ሌላ ፕሮግራም ላይ እንደዚህ ያደረግኩ ነገር አለ። ፕሮግራም ሄድ ነው። የለም ተናገሪ፣ እንዴ? ከአንተ ውጭ የት ሄጃለሁ? አንተ ደግሞ ሌላ ፕሮግራም ላይ ምናምን ትይኛለሽ። ስለዚህ በእኔ ፕሮግራሙ፣ የእኔ ፕሮግራም፣ የአንተ ፕሮግራም፣ ሌላ በቃ ሌላ ኬዝ አለኝ። ዝም ብል ይሻላል ከማወራ ዝም ብል ይሻላል። እኔ ምንም አላውቅም። ሌላ ነገር ቢኖር ራሱ እኮ እሷ እስካልተናገረ ድረስ እንዴት ይታወቃል? ችግርህን፣ ምን አደረግኩኝ እኔ? ማውራት አልፈልግ። ከዚህ በፊት እሷ የሆነ ነገር አድርጋ ባለመንገሯ ሌላ የማይሆን ነገር ተፈጥሯል። አረ፣ አሁንም ያለውን ነገር ንገራት። እኛ ያለን ወንድሞች አለን፣ እሷም አለች። እዚህ ጋር ያለውን ነገር ንገራት። የማይፈታ ነገር አይኖርም። እኔ አልናገር። በቃ እኔ እሷ ማየት ነው አልፈልግም። ምን ያክል ምን አድርጌዋለሁ? አንተ ወይስ ከኔ ጋር መለያየት ነው የምትፈልገው? ነገ ወደ አዲስ አበባ እሄዳለሁ። ምን ማለት ነው? እኔም ለማን ትተህ ነው የምትሄደው? እና እንደዛ ከሆነ እኔ ስመጣ እኔም ብለህ ለምን መጣ ባታገናኝ ጥሩ ነበር። ምን ማለት ነው? ሽማግሌ አድርጋ እኛን ጠርታ ገብተዋል። ብዙ ማታቁት ነገር ስላለ በቃ ቢቀር ይሻላል። እኛ ማናቀው ነገር ምናምን አልፈልግም ነው በቃ እዚህ ጋር ማውራት አልፈልግም። ራሷ ነገር የለም ሻለች ነው በቃ በወንድሞቼ ፊት እንደዚህ ለአንተ ወሪት ይሻሉ። በቃ እኔ መረጋጋት ፈልጋለሁ። ኩርኬ ልንገረግ ያለ ከአይሚ ውጭ ማንም የለ። አንተ አዲስ አበባ አይደል ውስጥ እሷን ተከትለ እንደምትሄድ አውቃለሁ። ከእሷ ውጭ ማን አለና ነው? አንተ እሄዳለሁ እመጣለሁ ምትለ እኔ እዚያ ብሄድ ይሻለኛል። አልፈልግም። ነገ ሄዳለሁ በለን ሄዳለሁ። ኩርኬ የምትወስናቸውን ውሳኔዎች ተረጋግተህ ወስን። ማይሆን ውሳኔ አትወስን። አይ በጣም ጉርምስና እያጠቃ ነው በጅ እንደዚህ አይነት አንተ እንደዚህ አይነት ነገር የሌለብህን ባህሪ እኛ ላይ እያሳየ ነው ምንድን ነው የተለወጠ ነገር ያለው ምንም የለም ጉርምስና ማይደለ ምንም አይደለም ሜድ ስለምፈል ስለማልፈልግ እኛ ጋስ ያለው ማጋ ነበር የመጣው አሁን እኮ በቃ ዋናውን ጨረስኳ አይደል በቃ እዚህኛ ጋስ

ጎረሰች አልጎረሰች አትበለኝ። ከማንኛውም ሰው መጉረሰሻለች በዛ ሰዓት። እሺ በቃ እኔ ፕሮግራም ነው። በቃ እኔ ልጅ ለምንድን ነው የምትሄደው? ለማን ትተን ነው የምትሄደው? እዚህ ጋር ቆመን አንተን ብለናል እንዴ? እንትን ያልነው ከዚህ በላይ ምንም እንደዚህ ከአንተ ጋር አላወራም በራሴ ወስናለሁ

አፌ የተ ነበ የምር በጣም ያስደበርቀ የነበረው እግዚአብሔርን እና ደስትሄድ እግዚአብሔርን። እኔ እየቀለድኩ ነው፣ ግን እናንተ መኖራችሁ ነው። ፕራንክ ነው ብሎ የነገረኝ ራሱ ልትናገር ሁላ አይደለም፣ አንቺ በእናትህ አናግረኝ። ምድር ከሰጠችኝ ጥሩ ነገር አንዱ ወንድሜ ነው፣ የኔ ወንዱ ትልቅ ነገር ዓለም ያሳየች ወንድሜን ወንድሜ ነው ስላለች ወንድሜ በእኔ ህይወት ክፍል ተለጥፏል። ወድቅ ያንተ ምስል ታውቃለ ይገባሃል። ደርሶ ሳዝንና ስከፋል ያድነኝ ይመጣል ልብ ወደ ልቤ ፈልሶ